ልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እንነግራቸዋለን። አብራችሁን ቆዩ። ሁሉ ወዳልተፈለገ አቅጣጫ እየተጓዙ ነው። ኢራን በኳታር የሚገኘውን የአሜሪካ ጦር ሚሳኤል ጥቃት ሰነዘረች። ኢራን በኳታር አልኡዲያን የአየር ሰፈር ላይ የሚሳኤል ጥቃት ማድረሷን የገለጸች ሲሆን ለአሜሪካ ጥቃት የተሳካ ምላሽ ሰጠቻለሁ ብላለች። ኳታር የአየር ክልሏን ከጥቃቱ በፊት መዝጋቷን ገልጻ የነበረ ቢሆንም ከጥቃቱ በፊት የኢራን ፕሬዚዳንት ማሱ ፔጂካን ምላሽ ሳንሰጥ አንተውም ብለው ነበር። ኳታር ጥቃቱን ተከትሎ ሉዓላዊነቷ ተጥሷል ብላለች። በተጨማሪም ኢራን በኢራቅ የሚገኘው የአሜሪካ የጦር መረጃዎች ላይም ጥቃት ሰንዝራለች። ኢራን ወደ ኳታር የላከችው የሚሳይል ቁጥርም አሜሪካ ከጣሉባቸው ቦምብ ቁጥር እኩል መሆኑን ገልጸዋል። ጥቃቱ ስለተባለው ጉዳት የተባለ ነገር የለም። አሜሪካ በሰጠችው ምላሽ የለም በሀገሩ ላይ ጥቃት ሲፈጸም ዝም ብሎ መመልከት አይቻልም ሲሉ ኢራን አብራርታለች። የኢራን መንግስት መገናኛ ብዙሃን ኢራን በአሜሪካ ለተፈጸመባት ጥቃት ሀያልና ለድል የሚያበቃት ምላሽ መስጠት መጀመሯ ተዘግቧል። በመንግስት የሚመራው ታዝኒም የዜና ወኪል ማሰራጫ እንዳለው ከሆነ የኢራን አብዮታዊ ጠበቃ በኳታርና በኢራን የሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳይል ጥቃት ከፍቷል። በሀገር ላይ ጥቃት ሲፈጸም ዝም ብሎ መመልከት አይቻልም ብለል ለአብዮታ ይዘቡ ጨምሮም ጥቃቱ ኢራን ለዋይትሀውስና ለአጋሮቹ ያስተላለፉ መልእክት ግልጽ ነው ብሏል። ኢራን በሉዓላዊነቱና በግዛት አንድነቷ በደህንነቷ የተፈጸመባት ጥቃት በምንም አይነ ሁኔታ ዝም ብላ እንደማትመለከት ገልጿል። ኢራን ስላጠቃችው በኳታር የአሜሪካ የጦር ሰፈር ይታወቃል። አሜሪካ ጦር ሰፈር ላይ አልሁዳ የሚባለው ሲሆን ከዱሃ አቅራቢያ የሚገኘ ነው። ይህ የጦር ሰፈር ወደ 800 የሚጠጉ የአሜሪካ ወታደሮች የሰፈሩበት ነው። በመካከለኛው ምስራቅ የሚገኘው የአሜሪካ ሰራዊት ማዕከላዊ እዛ አየር ኃይል ክፍል ዋና ማዘዣ ነው። አቡ ናሃላ በሚባለው መጠሪያ የሚታወቀው በዚህ የጦር ሰፈር ውስጥ የብሪታንያ ወታደሮች እየተፈራረቁ ለአገልግሎት ይቆያሉ። በባህር ሰላጤው አካባቢ ረጅሙ የአውሮፕላን መንደርደራ ሜዳ ያለው ጦር ሰፈር በአሁኑ ወቅት የአሜሪካ በኢራቅ ውስጥ ለምታካሄደው ወታደራዊ ተልእኮ ዋና ማዘዣና አቅርቦት ቅርቦት ማዕከል ነው። ኳታር አሜሪካ ላይ ያል ሁዳል ጦር ሰፈር እንድትጠቀምበት በፈቀደችው ከ25 ዓመት በፊት ነው። ሁለቱም ሀገራት ስምምነት ተፈራርሞ የጦር ሰፈሩ በአሜሪካ እጅ ከገባ በኋላ ኳታር በይፋ በግዛቷ ውስጥ የአሜሪካ ወታደራዊ እንዲሰፍሩ እውቅና ሰጥታለች። ወደ ጅቡቲም እንዳትመጣ አሰግቷል። ኢራን ለአሜሪካ ጥቃት ያጸፋ ምላሽ መስጠትም ጀምራለች። ኳታር፣ ባህሪን፣ ኢራቅ የሚገኘ የአሜሪካ ጦር ሰፈሮች ላይ ሚሳይል አስከታት ላይ እየተኮሰች ነው ባታርም ጦሩን ለመከላከል ብትሞክርም እየተሳካ ለመሆኑን ተጠቁሟል። ኢራቅ ዝምታዋን መርጣለች። ቀጣዩ የትኛው የአሜሪካ ጦር ሰፈር ተጠቂ ይሆናል የሚለው እየተጠባበቁ ነው። ወደ ጅቡቲም የአሜሪካ ጦር ሰፈር እንዳት መጣማ አሰግቷል። በመካከለኛው ምስራቅ የተፈጠረው ጦርነት ወደ ሌላ አቅጣጫ እያመራ የሆነ ብዙ አማራጮች እጃችን አለ ሊሆን ይችላል ሲሉ ኢራን አሳውቃለች። ይህም የሆርሙዝ መዝጋት ነው ብላለች። ኢራን ስርጡን ብትዘጋ መጥፊያ ይሆናል ሲል አሜሪካም ደግሞ በምላሿ ሰጥታለች። ኢራን የሆርሙዝ ስርጥን ለመዝጋት የደህንነት ምክር ቤት ውሳኔ እየተጠበቀ ነው። የዓለም ሀያ በመቶ የነዳጅ ምርቶች የሚቀርብበት የሆርሙዝ ስርጥ እንዲዘጋ የኢራን ፓርላማ ሲወስን የደህንነት ምክር ቤቱ የመጨረሻ ውሳኔ እየተጠበቀ እንደሚገኝ ኢራን የዜና አገልግሎት ዘግቧል። አሜሪካ ኢራን ጥቃት ከፈጸመ በኋላ ጦርነት ሂደት ወደ ሌላ አቅጣጫ እያመራ ስለሆነ ሆርሙዝ ስርጥ መዝጋት የተጠበቁት የኢራን የውጭ ጉዳይ ሚኒስትር ብዙ አማራጮች በእጃችን አሉ ሊሆን ይችላል ብለው መልሰዋል። አያቶላ አሊ ኻሚኒን ከፍተኛ አማካሪ ሀገራቸው በአሜሪካ ከተጠቃች በኋላ ኢራን ስርጡ መዝጋት እንዳለባት፣ አሜሪካ መርከብ ማጥቃት እንዳለባት ሲገልጹ ነበር። የምክር ቤቱ ውሳኔ የዓለምና ኢኮኖሚን በተለይ ሁሉ የነዳጅ ዋጋ ሊያሻቅብ የሚችል ሲሆን የሚሰጠው ውሳኔ ይጠበቃል። ከዚሁም ጋር በተያያዘ የአሜሪካ ምክትል ፕሬዚዳንት ዴቪድ ቫንስ የኢራን ሆርሙዝ ስርጥ መዝጋት መጥፊያዋ እንደሚሆን ገልጸዋል። ሀገራቸው አሜሪካ ወደ ጦርነቱ ውስጥ የገባች ከኢራን ሳይሆን የኒኩሊር ፕሮግራሙ እንደሆነም ተናግረዋል። መቶ ፐርሰንት መተማመን የአሜሪካ ጥቃት የኢራን የኒኩለር ጣቢያ አጥፍተዋል ወይ በሚለው ተጠይቀው እንዲህ አይነት የደህንነት መረጃ መግባት አልፈልግም፣ አሜሪካ የምሽቱ ጥቃት ግን የኢራን የኒኩሊር የመታጠቃቅሟን በእጅጉ አዘግይቶታል ብለዋል። ጥቃቱን ተከትሎ ኢራን ሆርሙዝ ስርጥ አካባቢ ያለው የመርከብ እንቅስቃሴ ልትረስብስ ትችላለች በሚል የተጠየቁት ዴቪድ ቫንስ እሱን ለኢራን መጥፊያ ይሆናል ሲሉም ተናግረዋል። ሆርሙዝ ቢረበሽ ምን ይፈጠራል? ሳውዲ አረቢያ ሩሲያ ኢራን ና የተባበሩት አረብ ኤምሬት፣ ኩዌት፣ ኢራቅ ና ኳታር አብዛኛ የነዳጅ እና የተፈጥሮ ጋዝ ምርቶች ወደ ውጭ የሚልኩበት በሆርሙስ ስርጥ ነው። ነዳጅ ላኪ የሚጠቀሙበት ስርጥ ስለሆነ ነዳጅ እጥረት ይከሰታል። በመሆኑ ዋጋ ይወደዳል ተብሏል። ብዙ ሀገራት በዚህ ስርጥ የሚመጣው ነዳጅ እና ኢኮኖሚያቸው የሚንቀሳቀስ በመሆኑ ስርጡ ቢረበች ከፍተኛ ኢኮኖሚ ቀውስ ይፈጠራል። የተለያዩ ሸቀጦች ና ኢንዱስትሪ እቃዎች ምርቶች በመርከብ ከዚህም ስርጥ ያለፈ ሲሆን ስርጡ ሲረበች በሎጂስቲክ ስራ ችግር ይገጥማቸዋል። የዓለም የንግድ ስርዓትም ላይ ትልቅ ችግር ይፈጥራል። ዋጋም ይወደዳል።

ሁለቱን ቀን ጦርነት ማብቂያ ይበሰራል ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ስነት ለማድረግ መስማማታቸውን ገለጹ። እስራኤልና ኢራን አሁን የያዞቻቸውን የመጨረሻው ተልዕኮ ካጠናቀቁ በኋላ በ6 ሰዓት ውስጥ ለ12 ሰዓት የሚቆይ የተሟላ የተኩስ አቁም ስነት ለማድረግ ሙሉ በሙሉ ተስማምተዋል ብለዋል። በዚህም ጦርነት እንደ ተጠናቀቀ እንደሚቆጠር ትራምፕ ገልጸዋል። ኢራን በስምነቱ መሰረት ስምምነቱ ተኩስ አቁም በይፋ ትጀምራለች አሉት ትራምፕ። እስራኤል በ12ኛው ሰዓት ትከተላለች ብለዋል። በ24 ሰዓት ውስጥ የ12 ቀን ጦርነት ማብቂያ ለዓለም ሕዝብ በይፋ እንደሚበሰርም ሁለቱም ወገኖች በስምነቱ መከበር ተከባብረው እንደሚሰሩ ገልጸዋል። ይህም ጦርነቱ ለዓመታት ሊቆይ መላው መካከለኛው ምስራ ሊጠፋ ይችል ነበር ያሉት ዶናልድ ትራምፕ ግን በፍጹም አልሆነም አይሆንም ብለዋል። አምላክ እስራኤልን ይባርክ፣ አምላክ ኢራንን ይባርክ፣ አምላክ መካከለኛው ምስራቅ ይባርክ፣ አምራክ አሜሪካን ባርክ እንዲሁም አምላክ በመላው ዓለም ባረክ ሲሉ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ትራምፕ የተኩስ አቁም ስምምነት መግለጫቸውን አውጥተዋል፣ ኔታንያሁ ተቀብለውታል ሲል ይፋ አድርጓል። የእስራኤል መንግስት በኢራን ላይ ያደረሰው ጥቃት ዓላማውን በማሳካቱ የተኩስ አቁም ስምምነት ሀሳብ ተቀብያለሁ ብለዋል። እስራኤልና ኢራን የተኩስ አቁም ለማድረግ ተስማምተዋል ሲሉ ትራምፕን ገልጸዋል። ፕሬዚዳንት ትራምፕ እንዳሉ ከሆነ ኢራንና እስራኤል ላለፉት 12 ቀን ሲያካሂዱት የቆዩት ጦርነት ለማቆም ስምምነት ላይ ደርሰዋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ እስራኤል በቴሄራን የምትፈጽመውን ጥቃት ካቆመች ኢራን የተኩስ አቁም ለማድረግ ዝግጁ ናት ብለዋል። እስራኤል በትናንትናው ዕለት ተኩስ አቁም እንዲደረግ ኢራን መጠየቋ መዘግቧ ይታወሳል። ኢራን ጥቃቱ ደካማ ነው ያሉት ትራምፕ ትናንት በጦር ሰፈሮች የፈጸመችው ጥቃት ጉዳት አላደረሰም ሲሉ ሸፋፍነው አልፈውታል። መሳለሽ ዓለም ጊዜው የሰላም ነው። ምንም ሕይወት እንዳይጠፋ ማንም እንዳይጎዳ ቅድሚያ ማስጠንቀቂያ ስለሰጡን ኢራን ማመስገን እንፈልጋለን ሲሉ ሀሳብ ሰጥተዋል። ምናልባት አሁን ኢራን በቀጠናው ወደ ሰላም ስምነት ማምራት ትችል ይሆን? እስራኤልም ተመሳሳይ ነገር እንዲታደርግ አበረታታለሁ በማለት ተስፋዋቸውን አሳውቀዋል። እስራኤል ጦርነቱ ይበቃታል። እንደ እስራኤል ብሮድካስት ባለስልጣን መረጃ ከሆነ እስራኤል ጦርነት ማቆም እንደምትፈልግ ለኢራን መልእክት ልካ የነበረ ቢሆንም ኢራን ጊዜው ገና አልደረሰም ስትል ምላሽ ሰጥታለች ሲል እስካሁን ሳረበኛ ገልጾ ነበር። ኢራን አጸፋዊ ምላሽ። ኢራን ለአሜሪካ ጥቃት የሚቀጥሉ ሁለት ቀናት ውስጥ ምላሽ እንደምትሰጥ የአሜሪካ ባለስልጣን ገልጸውልኛል ሲል ሮይተርስ ገልጿል። አሜሪካ በኢራን ጥቃት መፈጸሟን ተከትላ ኢራን በመካከለኛው ምስራቅ የሚገኘው ሁሉም የአሜሪካ ጦር ቤዞ ጥቃት ትፈጽማለች ተብሎ ይጠበቃል። ኢራን የአሜሪካ ጦር ቤዞ በቀጠናው ከባድ ቀውስ እንዳይከሰትም ተሰግቷል። ኢራን ከደቂቃ በፊት ስድስት ሚሳኤል ኳታር ወደሚገኘ የአሜሪካ የጦር ቤዝ ላይ መተኮሰዋ መረጃዎች ያሳያሉ። ኢራን በመካከለኛው ምስራቅ የሚገኘ የአሜሪካ የጦር ቤዞች ላይ ጥቃት እንደምትፈጽም ሮይተርስን ዋቢ አድርጎ መዘገቡ ይታወሳል። ኳታሪ ኢራን ሚሳኤሎችን ለማክሸፍ እየጣረች ትገኛለች። ኳታር ከባድ ስጋት ተፈጥሯል። ኳታር፣ ዩናይትድ አረብ ኤምሬትስ እና ባህሪን የአየር ክልላቸውን ዘግተዋል። ኢራን የአየር የጦር ቤዝ የሚገኙባቸው ማንኛውም ቦታ አጠቃለሁ ብላለች። ኢራን በኳታር የሚገኘው በሶሪያ በኢራቅ የሚገኘ የአሜሪካ ጦር ቤዞች ጥቃት ሰንዝራለች። ባህሪም ለዜጎቿ ማስጠንቀቂያ ሰጥታለች። አምስት ሀገራትም የአየር ክልላቸውን ዘግተው አሁን ላይ መካከለኛው ምስራቅ የአየር ክልል ይህን ይመስላል። እስካሁን አምስት ሀገራት የአየር ክልላቸውን ዘግተዋል። ኢራን በመካከለኛው ምስራቅ የሚገኘ የአሜሪካ የጦር ቤዞች ማጥቃቷን መጀመሯን ተከትሎ ኩዌት፣ ኢራቅ እና ኳታር ባህሪ ዩናይትድ አረብ ኤምሬት አየር ክልላቸውን የዘጉ ሀገሮች ሆነዋል። ከዚህም ከተያይዞ ሶማሌ በኢራን ከሰዓታት በፊት በኳተር የፈጸመችውን ጥቃት የማውገዝ ቀዳሚ አፍሪካ ሀገር ሆናለች። ኢራን በኳተር የፈጸመችው ጥቃት ዓለም አቀፍ ሕግን የጣሰ በቀጠናው በሌላ ምስቅልቅል የሚዳረግ ነው ብላለች። ሶማሌ ከኳተር ጎን እንደምትቆምና ለኳተር አንድነትና ደህንነት ማንኛውም ድጋፍ ለማድረግ ዝግጁ መሆኗን የሀገር አንድነትና ሉዓላዊነት መከበር አለበትም ሲሉ ማብራርተዋል።